ደህንነት በስራ ነው ወይም ደህንነት ቀዝቃዛ ውሃ በማጠጣት ነው፣ እንኩሮ አንኩሮ ጠላ ጠምቆ ድግስ ደግሶ ሰዎችን ማብላት የዘላለም ሕይወት አለው ሳይሆን የሚለው በደቀ መዝሙር ስም ቀዝቃዛ ውሃ ማጠጣት የሚለው ወይም የሆነ ነገር ደግሶ ማብላት ሳይሆን ኢየሱስን ስለ መቀበል ነው የሚያወራው። ዛሬ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ እንደሆነ ደግሜ ላረጋግጠላችሁ እፈልጋለሁ እናንተን የሚቀበል እኔን እኔን የሚቀበል የላከኝን ይቀበላል ነው ኢየሱስ የሚለው ነቢይ ማለት የእግዚአብሔርን መልእክት በሰዎች ፊት እግዚአብሔርን ወክሎ የሚያቀርብ ማለት ነው ስለዚህ እሱን የሚቀበል የላከውን ተቀብሎታል መልእክቱን ስለተቀበለው ማለት ነው ጻድቁ ማለት ደግሞ ትክክለኛ የሆነውን ያልተሸቃቀጠውን ያልተመረዘውን ያላመቻመቸውን ሚሰብክ ማለት ነው ጻድቅ ያንን ጻድቅ የሚቀበል ሰው ጻድቁ ኢየሱስን ተቀብሎታል ማለት ነው። ይሄ ደግሞ በሕይወት ያሉትን ክርስቲያኖችን በሕይወት ያሉትን ቅዱሳን ነው የሚመለከተው እንጂ የሞቱትን አይደለም። ምክንያቱም ዋጋ እየከፈለ ያለው በሕይወት ያለው አማኝ ነው። በሕይወት ያለው አማኝ ዋጋ የሚከፍለው እየሰበከ ነው። አሁን ድርጊት ላይ ነው ያለው። አሁን ስብከት ላይ ነው ያለው። አሁን በስጋ መከራ እየተቀበለ ነው ያለው። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ቅዱሳን፣ የእውነት አምድ ቤተሰቦች ሰላም ለእናንተ ይሁን። የእግዚአብሔርን ቃል ዛሬም እንደገና እንድንመለከት ነው በፊታችሁ የመጣሁት። እንግዲህ አንዳንድ ጥቅሶች ከአውዳቸው ተነጥለው ሰፊ ትምህርት ስለተሰጠባቸው ሁልጊዜም እንደዛ የሚተረጎሙ ስለሚመስል የብዙ ሰዎችን አእምሮ ለስህተት የሚዳርጉ ይሆናሉ። ከነዚህ ጥቅሶች አንዱ የማቴዎስ ወንጌል ምዕራፍ አስር ቁጥር አርባ እስከ አርባ ሁለት ያለውን ክፍል በተመለከተ ብዙ ትምህርቶች ስለተሰጡበት እንደዛው የሚተረጎም የመሰላቸው ሰዎች ከእውነት ቃል በጣም በብዙ ርቀው ህይወት የሚገኝበትን ትምህርት ሳያደምጡ በራሳቸው ማስተዋል ሆነው ለእግዚአብሔር እውነት በጣም ሩቅ ሲሆኑ ይስተዋላል። ክፍሉ እንደምታውቁት እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም የሚለውን ጥቅስ በመያዝ በጌታ ሆነው ያንቀላፉትን ወይም የሞቱትን ጻድቃን ቅዱሳን እነሱን በመቀበል በነሱ ስም ቀዝቃዛ ውሃ በማጠጣት የዘላለም ሕይወት ወይም ጽድቅን ለማግኘት በጣም በርካታ ሰዎች ይህንን ጥያቄ ይህንን ጥቅስ ይጠቀሙበታል። ለምሳሌ ከላይ የሚባል ጻድቅ አለና በሱ ስም የሆነ ነገር ብዘክር፣ አሻሮ ቆልቼ፣ ጠላ ጠምቄ ብዘክር፣ የሆነ ዳቦ ነገር ደፍቼ ባበላ የሆነ ድግስ ነገር ደግሼ ሰዎችን ብጋብዝ የተራቡትን ባበላ የዛን ሰው ጽድቅ አገኘዋለሁ ብለው በጣም በርካታ ሰዎች ይጠቅሳሉ፣ ያስተምራሉ። ይህም የታወቀ ነገር ነው። ይሁን እንጂ ግን ይሄ ክፍል የሚያወራው ስለምንድን ነው የሚለውን በጣም መረዳት ይኖርብናል። የማቴዎስ ወንጌል ምዕራፍ አስር የሚያወራው ጌታ ኢየሱስ ክርስቶስን አማኞች እሱን በሚቀበሉበት ጊዜ ወይም በስሙ አምነው የእግዚአብሔር ልጆች የሆኑ ክርስቶስ ኢየሱስን የተቀበሉ ማለት በሱ ያመኑ ሰዎች ወይም አማኞች የሚደርስባቸውን መከራ ነው የሚናገረው። መከራ ነው የሚናገረው። ከቁጥር አስራ ስድስት ጀምሮ ስለ እሱ ነው የሚናገረው በእርሱ ያመኑ ሰዎች ስለሚደርስባቸው መከራ እና ስደት ጌታችን ኢየሱስ ክርስቶስ እያስጠነቀቀ እያስረዳቸው ነው። ቀድሞ እያስገነዘባቸው ነው ያለው መከራ እንደሚደርስባቸው፣ ችግር እንደሚገጥማቸው፣ እንደሚሰደዱ፣ እንደሚንገላቱ፣ አባት እናቶቻቸው፣ ዘመዶቻቸው እንኳን በእነሱ ላይ እንደሚነሱ። ስለዚህ ከስሙ የተነሳ ስደትና መከራ እንደሚገጥማቸው ነው እየተናገረ ያለው። በዚህ ክፍል ውስጥ ከፍ ብሎ ከዚኛው አንቀጽ ቀደም ብሎ ባሉት በተለይ ከ38ኛው ቁጥር ጀምሮ አባቱን እናቱን የሚወድ ለእኔ ሊሆን አይገባውም እያለ ይመጣል ጌታችን። ማለት ከእኔ ይልቅ አባቱን ቢወድ ከእኔ ይልቅ እናቱን ቢወድ ከእኔ ይልቅ ሚስቱን ከእኔ ይልቅ ቢወድ ለእኔ ሊሆን አይገባውም እያለ ነው ጌታችን ኢየሱስ የሚናገረው። ያንን ብሎ ምን ይላል? እናንተን እኮ የሚቀበል እኔን ነው የሚቀበለው፣ አለ ጌታ። ይሄ ማለት ምን ማለት ነው? ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ማለት። ልብ በሉ፣ ነቢዩ ወይም ጻድቁ ዋጋ እየከፈለ ያለው በማን ስም ነው? በክርስቶስ ኢየሱስ ስም ነው። ልብ በሉ። ስለዚህ ይሄ የሚንገላታውን ጻድቅ ሰው መቀበል ማለት የሚያ የሚያደርሰውን መልእክት መቀበል ማለት ነው። እየተናገረ ያለውን መልእክት ለምሳሌ፣ አንድ ሰው ኢየሱስን እየሰበከ ዋጋ ቢከፍል ቢንገላታ፣ ኢየሱስን የሚከፍለውን ሰው መቀበል ማለት ያንን ያ ሰው እየሰበከው ያለውን ኢየሱስን ተቀብሏል ማለት ነው። አንድ ሰው ይሄ ደግሞ በሕይወት ያሉትን ክርስቲያኖችን በሕይወት ያሉትን ቅዱሳን ነው የሚመለከተው እንጂ የሞቱትን አይደለም። ምክንያቱም ዋጋ እየከፈለ ያለው በሕይወት ያለው አማኝ ነው። በሕይወት ያለው አማኝ ዋጋ የሚከፍለው እየሰበከ ነው። አሁን ድርጊት ላይ ነው ያለው። አሁን ስብከት ላይ ነው ያለው። አሁን በሥጋ መከራ እየተቀበለ ነው ያለው እና ያንን ሰው ያንን ሰው የተቀበለው እኔን ተቀብሏል ማለት ነው ነው ጌታ የሚለው እንጂ የሞቱትን ማለቱ አይደለም። በዚህ አውድ ስንመለከተው እናንተን የሚቀበል እኔን እኔን የሚቀበል የላከኝን ይቀበላል ነው ኢየሱስ የሚለው ነቢይ ማለት አፈቀላጤ እንደ ራሴ ማለት ነው ነቢይ ማለት የእግዚአብሔርን መልእክት በሰዎች ፊት እግዚአብሔርን ወክሎ የሚያቀርብ ማለት ነው ስለዚህ አገልጋዩ እንደ ነቢይ የእግዚአብሔርን ቃል ያቀርባል ማንን ወክሎ ኢየሱስን ወክሎ ማለት ነው ስለዚህ እሱን የሚቀበል የላከውን ተቀብሎታል መልእክቱን ስለተቀበለው ማለት ነው ጻድቁ ማለት ደግሞ ትክክለኛ የሆነውን ያልተሸቃቀጠውን ያልተመረዘውን ያላመቻመቸውን ሚሰብክ ማለት ነው። ጻድቅ ያንን ጻድቅ የሚቀበል ሰው ጻድቁ ኢየሱስን ተቀብሎታል ማለት ነው። አያችሁ፣ አያችሁ። በጻድቅ ስም ማለት በኢየሱስ ስም ሰዎችን መቀበል ማለት ነው። በኢየሱስ ስም ሰዎችን መቀበል ኢየሱስን መቀበል ነው፣ በሌላ አማርኛ። ስለዚህ የወንጌል አገልጋዮች በሚራቡ በሚጠሙበት መከራ በሚቀበሉበት በሚሰደዱበት ጊዜ ክርስቲያኖችን ከለላ መስጠት እነሱን መደገፍ እነሱን መቀበል ማለት ኢየሱስን መቀበል መልእክታቸውን መቀበል ማለት ነው። ያ ነው አንዱ። በሌላ ሁኔታ ግን የሚሸቅጡትንና ልክ ያልሆነ ትምህርት የሚያስተምሩትን ሰዎች በተመለከተ ግን ሁለተኛ ዮሐንስ መጽሐፍ ላይ ምን የሚል ቃል አለም? ሁለተኛ ዮሐንስ መልእክት አንድ ምዕራፍ ነው ያለው። ቁጥር ዘጠኝም ብናነበው ለሚመጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለው በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው ከክፉ ስራው ጋር ይካፈላል ይላል። የወንጌል ሸቃጭ ወንጌልን መተዳደሪያው ለማድረግ ለጊዜያዊ የገንዘብ ጥቅም የሚሰራውን አያችሁ፣ የዚህ የክርስቶስ ተቃዋሚ የሆነውን መንፈስ ትምህርት የሚያመጣውን ሰው እንዳንቀበለው ተከልክለናል። ማንም እሱን እንዳይቀበለው፣ እሱን አለመቀበል ትምህርቱን መግፋትም ጭምር ነው። እሱን መቀበል ግን ትምህርቱን መቀበል ጭምር ነው። መቀበል ቀርቶ ሰላም እንዳንለውና ከክፉ ስራው ጋር እንዳንተባበር ነግሮናል። ስለዚህ እውነተኛ የሆኑትን ክርስቲያኖች መቀበል ትምህርታቸውን፣ ስብከታቸውን ዋጋ የሚከፍሉለትን ጌታ መቀበል ማለት ነው። ልብ በሉ ክፉ የሚያስተምረውን ከጥልቁ የሆነውን ትምህርት የሚያስተምረውን ሰው መቀበልም እንዲሁ ከክፉ ስራው ጋር መተባበር ማለት ነው። ስለዚህ የተወደዳችሁ ቅዱሳን የማቴዎስ ወንጌል ምዕራፍ 10 ቁጥር 41፣ 42 ቀዝቃዛ ውሃ የሚያጠጣ የሚለው ደህንነት በስራ ነው ወይም ደህንነት ቀዝቃዛ ውሃ በማጠጣት ነው እንኩሮ አንኩሮ ጠላ ጠምቆ በቃ ብቅል አብቅሎ ድግስ ደግሶ ሰዎችን ማብላት የዘላለም ሕይወት አለው ሳይሆን የሚለው በደቀ መዝሙር ስም ቀዝቃዛ ውሃ ማጠጣት የሚለው ወይም ስለ እከሌ ብሎ የሆነ ነገር ደግሶ ማብላት ሳይሆን ኢየሱስን ስለ መቀበል ነው የሚያወራው። ዛሬ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ እንደሆነ ደግሜ ላረጋግጥላችሁ እፈልጋለሁ። ይሄ ክፍል የሚያወራው አያችሁ፣ ኢየሱስን ስለመቀ እኔን ይቀበላል ነው የሚለው። እኔን ይቀበላል፣ እኔን የተቀበለ ደግሞ የላከኝን ይቀበላል። ስለዚህ ኢየሱስ እርሱ ክርስቶስ እንደሆነ ማመን ማለት እግዚአብሔር ክርስቶስን እንደላከው ማመን ማለት ነው፣ አዳኝ እንደሆነ። ምክንያቱም እርሱም አብ ማለት ነው ወልድን የላከው ስለምንድን ነው? በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ ነው አንድያ ልጁን እስከ መስጠት ዓለምን የወደደው ስለዚህ ኢየሱስን መቀበል አብ ልኮታል ብሎ በኢየሱስ በዛ በተላከው ማመን ማለት ላኪው እግዚአብሔር አብን መቀበል ነው። ስለዚህ ተወዳጆች ሆይ ገንዘባችንን፣ ጊዜያችንን፣ ያለንን ነገር በሙሉ ልክ ላልሆነ ትምህርት ልናውለው አይገባም። ለድሆች ማብላት በጣም ጥሩ ነው፣ ግን የዘላለም ሕይወት አያሰጥም። የተለያዩ ቦታዎችን መጎብኘት በጣም ጥሩ ነው። የዘላለም ሕይወት ግን አያሰጥም። ልብ በሉ የዘላለም ሕይወት የሚያሰጠው ኢየሱስ ክርስቶስን መቀበል ነው። ስለዚህ በክርስቶስ ኢየሱስ በማመን ነው ሰው የዘላለም ሕይወት የሚያገኘው እንጂ ቀዝቃዛ ውሃ በመስጠት እንዳልሆነ ይሄ ክፍል እንደውም ይናገራል፣ ይመሰክራል። ነው ይሄ ነው ያለው እውነት። ጥያቄና አስተያየትም ካላችሁ በኮመንት መስጫ ሳጥኑ ላይ እንዲሁም በስልክም እንዲሁም ቴክስትም በመላክ ጥያቄን መጠየቅ ትችላላችሁ። የጌታ ጸጋና ሰላም ይብዛላችሁ። የማቴዎስ ወንጌል ምዕራፍ አስር የሚናገረው ግን ኢየሱስ ክርስቶስን ስለመቀበል፣ እሱን የሚሰብኩትን ሰዎች መቀበል ኢየሱስን መቀበል ነው፣ ኢየሱስን መቀበል የላከው እግዚአብሔር አብን መቀበል እንደሆነ ነው ክፍል የሚናገረው። ጸጋ በክርስቶስ ኢየሱስ ይብዛላችሁ። በልብቱ ለሌሎች እንዲደርስ ሼር ማድረግ አትርሱ። ተከናወኑ። የጌታ ጸጋ ይብዛላችሁ።